ሰላም ሰላም! ውድ ቤተሰቦቼ እንደምናላችሁ፣ እንደምን ስኬስ አደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት፣ እንዲሁም ለእናታችን ለቅድስት ክርስቶስ ሰምራ ወርሃዊ መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ ዛሬም አስተማሪ ቆም ነገር አዘል መልእክቶችን ቪዲዮችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ወደ ፕሮግራማችን በቀጥታ እንሄዳለን። አጋንንት የሰውን እድልና ህይወት ለመቅጨት ሰባት ሆኖ ሲተባበሩ የቅድስና ህይወት የያዝነው የሰው ልጆች ግን አንዱ አንዱን ሲያባርር ሲበድል፣ ሲያንከራትት፣ በቅናት በምቀኝነት ሲመትት እናያለን። የወለላይቱም ቤት ልጆች እኛ የሰው ልጆች ስንከፋ ካጋንንትም እንከፋለን። የሰው ልጅ ሲከፋ ባለ ሁለት እግር አውሬ ነው የሚሆነው። አጋንንት ክፋትን ተባብሮ ሲሰሩ፣ እኛ ደግሞ ጽድቅን ተባብረን አብረን መስራት አንችልም። የዚህም ውጤት ነው መሰለኝ በባህላችን አብሮ መብላት እንጂ አብሮ መስራት አልሆን ያለን። ወዳጆቼ አይነ ጥላ ሰብሳቢ መንፈስ በመሆኑ እሱ እንደ ውሻ በቀደደው ሌሎች ሌሎችን እንደ ጅብ ወደ ህይወታችን በመታጀብ ቢገቡም አይነ ጥላ በጾም፣ በጸሎት፣ በስግደት፣ በጸበል ከተጋለጠ ከተያዘ ሌሎቹም ይጋለጣሉ፣ ይያዛሉ። አይነ ጥላ በባህሪው በሰው ልጅ ውስጥ ተሰውሮ ከባህሪያችን ጋር ተደምሮ እኛኑ መስሎና አህሎ ስለሚኖር ለመጋለጥ ትንሽ ሊያለፋን ይችላል። ግን እሱ ከተጋለጠ ከበረታን ቡዳው ዛሩ መተቱ ድግምቱ ሌሎችም አይነ ጥላው በመጋለጡ በመያዙ ብቻ ይጋለጣሉ ይያዛሉ። ስለዚህ ይህን ሌላ ክፉ መናፍስት ሰብሳቢ አይነ ጥላ ተንኮሉን አውቀን ልንዋገው ይገባል። ይህ ካልሆነ ከነጠላችንና ከህይወታችን በስተጀርባ ያሉት ክፉ መናፍስት ህይወታችንን የእንክርት የስኬት አልባነትና የባዶ እሱ ያልተጠቀመበትን እድል ሌሎች በተንኮል በአሻጥር በነገር እንዲወስዱበት ከውስጥ ሆኖ ያግዛል። አንዳንድ ጊዜ መተት የሚደገምባቸው ወይም በመተት ህይወታቸው በሌላ ሰው የሚቀማባቸው ሰዎች በእድላቸው በተሰጧቸው በመቅናትም ቢሆን አንዱ ሚስጢር አይነ ጥላ የትምህርት፣ የትዳር፣ የስራ እድላቸውን እንዳይጠቀሙበት አዳፍኖ ገርግሮ ቋጥሮ ያስቀመጠውን ነው። ሰዎች በመተት የሚወስዱባቸው እኛ ጋር ያለውን መልካም እድላችንን በአይነ ጥላ ተሰውሮ በመተተኞችና በአስማተኞች ተቆፍሮ ይወሰዳል። አይነጥ ላይ ያለባቸው ሰዎች በተደጋጋሚ በቡዳ የመበላት እድል አላቸው። ውስጣቸው ያለው መንፈስ ከቡዳው ጋር በመተሳሰብ ሰውየውን ለማጥቃት ይጥራሉ። ወዳጆቼ፣ እኛ የሰው ልጆች ነን። አንድ ቤት ውስጥ ስንኖር የማንስማማው የማንግባባው፣ አጋንንት ግን ሰውን ለማጥቃት ይተባበራሉ። ሰውየውን ይጭነቀው እንጂ እነሱ በአንድ ሰው ውስጥ ሚሊዮን ሆነው ተቻችሎ ይኖራሉ። አንድ ሰው ውስጥ አይነ ጥላ፣ ቡዳ፣ መተት፣ አጋንንት ከብዙ ሺህ ሰራዊቱ ጋር እንዲሁም መተቱና ድግምቱ ተባብሮ ይኖራሉ። በዚህ ደረጃ በሰው ውስጥ ሲኖሩ ሁሉም ተልኳቸው የሰውን ህይወት ማበላሸት ስለሆነ እንደ ተንኮል ድርሻቸውና አላማቸው በየፈርጁ ጥቃት ይሰነዝራሉ። አይነ ጥላ እድል ይዘጋል፣ የመጣን ያርቃል። መተቱ እድል ያበላሻል፣ እድል ይነጥቃል፣ ህይወታችንና ገንዘባችንን ይሰልባል። የቤተሰባችን ዛርና የዛር ውላጅ ህይወታችንን ይበጠብጣል። ከሰው ከቤተሰብ አላስማማ ይላል። የህይወታችንን በር ዘግቶ ብቸኛ ያደርገናል። ትዳር እንዳንይዝ ትዳር ብንይዝም ልጅ እንዳንወልድ ያደርጋል። ደቡ ወይም በሽታ ሆኖ በስጋችን ውስጥ ተቀምጦ በህመም ያሰቃይናል። የቡዷ መንፈስ ደግሞ ደም ግባታችንን ያጠፋል። ውበታችንን ያበላሻል። አይናችን ላይ ተቀምጦ እይታችንን ይጋርዳል። ከውስጣችን ሆኖ ደማችንን እየመጠጠ ወዝና ደም ግባት አልባ ያደርገናል። እንበላለን፣ ግን የሰው መልክና ወዝ አይኖረንም። እኛ እየበላን መንፈሱ ከውስጥ ስለሚበላን ላየን ሰው ከእህል ከውሃ ይራቅን ይመስላል። ሰውነታችን በየዕለቱ ያሽቆለቁላል። እኛም ስለማናውቅ የምናተርፈው መጨነቅ ብቻ ነው። ሰይጣንና አጋንንትም በልጅነታችን ለክፈውን ውስጣችን አድፍጠው ህሊናችንን በማስጨነቅ ህይወታችንን በመዘበራረቅ ይጫወቱብናል ሌሎቹም እንደዚያው አጋንንት በሰው ልጅ ላይ ጥፋትና ጉዳት ለማድረስ የሚተባበሩትን ያህል የሰው ልጅ ለመልካም ነገር ነገርና ለቁም ነገር ቢተባበር የት ይደርስ ነበረ የሚያሳዝነው በዘመናችን ትብብራችን ልክ እንደ አጋንንት የሰውን ህይወት ለማበላሸት እድሉን ለማኮላሸት ና ህይወቱን ለማጥፋት ነው አሁንማ ክፉ ትብብራችን ከአጋንንት የባሰ እንጂ ያነሰ አይደለም። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 12 ቁጥር 9 ላይ ክፉን ነገር ተጸየፉት ከበጎ ነገር ጋር ተባበሩ ብሎናል። ታዲያ ዛሬ ትብብራችን ከሰው ጋር ነው ወይስ ከአጋንንት ጋር ነው? ዛሬ ትብብራችን ሰውን ለመግደል፣ ሀገርና ቅድስት ቤተ ክርስቲያናችንን ለማፍረስ፣ እርስ በርስ ለመጫረስ፣ በዘረኝነት ለመነካከስ ነው። አንዳንድ የቤተ ክርስቲያን አገልጋይ ነን የምንል ዛሬ ትብብራችን ምእመናኑን በሃይማኖቱ ለማነጽ እና ለማጽናት ሳይሆን ለማመንፈቅና ከቤተ ክርስቲያን ለማራቅ ነው። በተለይ በህፃንነታችን አይነ ጥላ ወደ ህይወታችን ከገባ በተደጋጋሚ በቡዳ መንፈስ እንጠቃለን። በህፃንነታችን አይነ ጥላ ከተጠናወተን ስናድግ በቀላሉ የዝሙት መንፈስ መተት፣ ወዘተ ስለሚያጠቃን የወጣትነት እድሜያችን ከባድና ዳገታማ ስኬት አልባ ይሆናል። በወጣትነት የገባው አይነ ጥላ የዝሙት አጋንንትን እየሳበብን ለዝሙት ህይወት ይዳርገናል። አይነ ጥላ እንዴት ሌሎች መናፍስትን ይሰበስባል ይስባል? ልንል እንችላለን። ወዳጆቼ ውስጣችን የገባው ቅዱስ የሆነው የእግዚአብሔር መንፈስ ሳይሆን እርኩስ መንፈስ ነው። ስለዚህ ቅዱስ ያልሆነው መንፈስ መቼም ቅዱስ የሆነን መንፈስ ሊስብ አይችልም። ስለዚህ ርኩስ የሆነው አጋንንት በግብር የሚመስሉትን ርኩሳን አጋንንትን ነው የሚስበው፣ የሚጋብዘው። ለዚህም ነው አይነ ጥላ ለሌላ ጠንቅ የሚተርፈን መንፈስ የሆነው። አይነ ጥላ ቡዳውን ይስባል ዛሩ አይነ ጥላውን ይስባል፣ መተቱ ቡዳውን ይስባል፣ ዛሩ የዛር ቡዳውን ይስባል ወዘተ። አጋንንት እየተሳሳቡ ህይወታችንን ግራ እያጋቡ እድላችንን እየሰለቡ ባዶነትን ያስታቅፉናል። መልሰን የማናገኛቸውን ነገሮቻችንን ያሳጡናል። ጌታችን አጋንንትን ከሰው ባስወጣ ጊዜ እረፍት እንደማያገኝና ከአጋንንቱ የተላቀቀው ሰው በጾም በጸሎት ደክሞ በቀድሞ ኃጢአቱ ወድቆ ሲያገኘው ባዶ ተጠርጎና አጊጦ ስለሚያገኘው አጋንንቱ ከቀድሞ ይልቅ በርትቶ በቁጥርም በስቶ ሰባት ሆኖ እንደሚመለስበት ባስተማረው ትምህርቱ በዚህ በማቴዎስ ወንጌል በምዕራፍ 12 ቁጥር 45 ላይ ከዚያ ወዲያ ይሄድና ከርሱ የከፉትን ሰባት ሌሎችን አጋንንት ከርሱ ጋር ይወስዳል፣ ገብተውም በዛ ይኖራሉ። ለዚያም ሰው ከበፊተኛው ይልቅ የኋለኛው ይብስበታል፣ ለዚህ ክፉ ትውልድ ደግሞ እንዲሆንበታል ብሎናል። ከዚህ ከጌታችን ትምህርት ልብ ልንለው የሚገባን ሶስት ነገሮች ነው። አንደኛው ውስጣችን ያለው አጋንንት ሌሎች አጋንንት እንደሚጋብዝና እንደሚሰበስብብን ነው። ሁለተኛው ተሰብስበው የሚገቡት ከፊተኛው ይልቅ እጅግ ክፉዎች የሆኑት ናቸው። ይህንንም የከፉትን በማለት ገልጿቸዋል። ሶስተኛው ሰባት ሌሎች አጋንንት የተባሉት በዛ ያሉ ግን የተለያዩ አጋንንት በውስጣችን ለተንኮል፣ ለጥፋት፣ ለእንቅፋት ተስማምተው መኖራቸውን ለማሳየት ነው። እነዚህ አጋንንት ተመልሰው ዳግም በውስጣችን ሲገቡ ከፊተኛው ይልቅ የኋለኛው ጥፋታችንና ክፉ ተግባራችን በሕይወታችን ላይ ይብስብናል። ይህ ማለት ከበፊቱ ፈተናችን የኋለኛው ፈተናችን፣ ከበፊቱ ጤና ማጣታችን የኋለኛው በሽታችን፣ ከበፊቱ ስቃያችን የኋለኛው ስቃያችን ከበፊቱ ሰላም ማጣታችን የኋለኛው ሰላም ማጣታችን ከበፊቱ በረከት አልባነታችን የኋለኛው አመዳፋሽነታችን ከበፊቱ ስኬት አልባነታችን የኋለኛው ባዶነታችን ከበፊቱ እምነታችን የኋለኛው ክደታችን ከበፊቱ ኃጢአታችን የኋለኛው ርኩሰታችን ይብሳል። ጌታችን ለዚህ ክፉ ትውልድ ደግሞ እንዲሆንበታል እንዳለን እየሆነብን ያለው ይሄው ነው። ዋገፈ ተነስባችሁ፣ ተቃላችሁ ሺህ ዓመት ወደኋላ ህዝቡን መመለስ ወደ ድንቁርና ወደ ጨለማ ህይወት፣ ግልጽ ነው የምንናገረው፣ የሃይማኖት አባስ ነው። ወደ ጨለማ ህይወት ወደ ኋላ። ሽፋኑ ባህል ነው፣ ሽፋኑ ባህል ነው። ወደ ውስጥ ግባ ብትገቡ፣ ውስጥ ብታየው ጣዖት ነው። ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል። ግባሾ፣ ዋቄፍና፣ ሰዱሪ፣ ከኩሞ፣ ፋኪስ፣ ሰጡር አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ህይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የሱን አሰራር የሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው። ሀገራችን ላይ እየተሰራ ያለው ያሳዝናል። የኦሮሞ ህዝብ እንደ ቤተ ሙከራ ነው የታየው። ማን ነው ይህን እውነት የምናገር? ማን ነው ይህን እውነት የሚገልጥ? ማን አለ? ሊቀ ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ግን እያለቀ ብዙ ምስጢር አለ። በሬፎቻ ስም የሚደረገው ቅድምብያቸው ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያንን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። ይመማቸው። ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው ወደንም ጠላንም። ያለ ክርስቶስ የዘላለም ህይወት የለም። የዘላለም ህይወት የሚሰጠው እሱ ነው። በአርባ ቀን በሰማንያ ቀን ያገኘነን ልጅነት በዚህ በጣዖት አሰራር ግን እያጣን ነው ያለው። ከኛው ከኛው ከኛው ከኛው መስቀል ይዘው ካህን ተብለው እዛ ግን በርቱ የሚሉ አሉ። ወደ ዝርዝሩ አልገባም። ለእኔ ብቻ ይሄን መልወጥ ማምጣት አችልም። እናንተን ግን ይሄ ብዙ መስራት ይችላል። ደግሞ በህፃናት አድረው የሚናገሩት ነው። በጣም የሚያሳዝን ተናጋሪዎቹ ሌላ ሌሎች ናቸው። ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድቅ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ይልቅ አሁን ህፃናት ገጥመው ህፃናት ደርሰው ህፃናት የቤተ ክርስቲያኒቷን ታሪክ አውቀው ፍጹም በፍጹም። ስለዚህ ከህይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ ያልተረዱ የግዕዝን ምንነት ሲያልፍ እንኳ በጆሮአቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን የእያንዳንዱን ነገር ሳይሆን ሲያልፍ እንኳ ጆሮአቸው ያልሰማውን እንዲሁ ዝም ብለው በልዩ ልዩ ነገር ብዙና ብዙ ሲሉ ሰምተናል። እግዚአብሔር ይማራቸውን እንላ ማስተዋሉን ይስጣቸውንም። እኛ ግን ዕውቀት እስከሆነ ድረስ ዕውቀትን እንማራለን። ማንኛውንም አይደለም የራሳችንን የባይድ እንዴ ኢትዮጵያ እኮ ዛሬ እንግሊዘኛ ቋንቋ ተናጋሪው የበዛባት በቅኝ ግዛት ተገዝታ አይደል። ነጻነቷን ጠብቃ የቋንቋን አስፈላጊነት አውቃ ነው ቋንቋውን የምትናገር እንደሌሎቹ ቋንቋዋን፣ ባህሏን፣ ሃይማኖቷን አታ በተጽዕኖ በግዳጅ የተሸከመችው ቋንቋ የላት። በብዙ የሚቆጠሩ ቋንቋዎች የራሷ አሏት ከዚያ በተረፈ ደግሞ የዓለምን ቋንቋ ዓለም አንድ መንደር እስከሆነች ድረስ በአንድ ክብ ጠረጴዛ መሰባሰብ እስከጀመረች ድረስ እኔም ቋንቋውን ማወቅ አለብኝ በማለት ልጆቿ ትልቁም ትንሹም ለማወቅ ጥረት እያደረጉ ያወቁም፣ እያወቁ በዓለም ውስጥ እየተግባቡ የትኛውም ዓለም ሄደው እንግዳ ሳይሆኑ ተግባብተው የመኖር የማንበብ፣ የመጻፍ፣ የመተርጎም፣ የማወቅ እድላቸውን አስፍታ የያዘች ኢትዮጵያ ሀገራችን ናት። ምክንያቱም ጠባብ አስተሳሰብ እንዲኖራቸው ለልጆቿ አታስተምርም። ስለዚህ ጠባብ አስተሳሰብን ማስወገድ ሁሉንም ግን ለእኛ የሚሆነውን ደግሞ መውሰድ። ስለተማርነው የተማርነውን ሁሉ እናደርጋለን ማለት አይደለም። ሰው የሚማረውን ሁሉ ቢያደርገው ኑሮ እስካሁን ዘመናዊ ትምህርት ከተፈጠረበት ጀምሮ ያሉ ልጆቻችን ዘመናዊ ትምህርት እስከ ከፍተኛው ደረጃ የተማሩት ሁሉም ከዝንጀሮ ተፈጠርን እያሉ ይኖሩ ነበር አይደል ኦርቶዶክስ ሆነው ብትጠጣ ማንም የሚጠይቅ ሰክራ ብትዬ ኖርማል ነው በነጋታው መጣ ትላንት ሰክራ በነጋታው መጣ ማርያም ማርያም ሲወድሽ ሲወድሽ ብትል እውነት በሱስ ውስጥ ያሉ የተለያየ አልባሌ ነገር የሚያደርጉት ግን ማህተብ አስረው ኦርቶዶክስ አይነን የሚሉት ሰዎች ኦርቶዶክስ ተዋሕዶ ቤተክርስቲያን ይወክሏታል ወይ በአጠቃላይ ምግባራቸው ስንኩል የሆነ ሰዎች ኢቭን የሃይማኖት መሪ ራሱ ቢሆኑ ቤተክርስቲያኗን ይወክሏታሉ። በቤተክርስቲያናችን አስተምሮ ስካር እንደምትፈቅድ አድርገው ነው እነሱ የሚያወሩተው። በቤተክርስቲያናችን አስተምሮ ስካር ኃጢአት ነው። በምንም ይስከር፣ በምንም ስካር ኃጢአት ነው። መልካም ስንዴ ዘርተ ነበረ፣ ይህን ክርዳዱ ከየት መጣ ብለው ጠየቁት ጊዜ አገልጋዮች ምንድነው ያለው? ጠላት ይህን አደረገ ነው ያለው አይደል? በማቴዎስ ወንጌል ምዕራፍ 13 ላይ ጠላት ይህን ዘራ እንጂ፣ ቅድስት ቤተክርስቲያናችን አስተምሯም ሆነ ስራቷ ዶግማዋ ቀኖናቱ፣ ፊቷ ስካርን አያበረታታም። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ የሥጋ ፈቃዳት እኒህ ናቸው ካለ በኋላ ይዘረዝራቸዋል ዝሙት፣ መዳራት ካለ በኋላ ስካርን አስቀምጦታል። ከዘጠኙ የሥጋ ፈቃዳት አንደኛው ስካር እንደሆነ ስለዚህ በአጭር ቋንቋ ስካር ኃጢአት ነው። በምንም ሱስ ይያዝ ሱስ ኃጢአት ነው። ምክንያቱም የሱስ ተገዥ የሆነ ሰው ለክርስቶስ ተገዥ መሆን አይችልም። ለምሳሌ የተለያዩ ሱስ ተገዥ ከሆነ እስከ ዘጠኝ ሰዓት ቆሞ ማስቀደስ መጾም አይችልም። ስካር ኃጢአት ነው። የሰከሩ ሰዎችን ግን ቤተክርስቲያን ትፈልጋቸዋለች። ቤተክርስቲያን እናታችን የጤነኞች ቤት ብቻ አይደለች፣ የህሙማኑም የጤነኞቹም ቤት ናት፣ የጻርቃኑም የኃጣኑም ቤት ናት። በኖ መርከብ የሚበላውም የማይበላውም አራዊት እንደኖሩባት ሁሉ በቤተክርስቲያንም ኃጣንም ጻርቃንም እንኖርባታለን የሁሉ ቤት ናትና ክርስቶስ አምላካችንም ሲመጣ ምንድነው ያለው? ወደዚህ ዓለም የመጻይኩ እጸው ጻርቃን አላ ኃጥአን ለንስሐ በዓለም ጻርቃን መልተው ጻርቃን ልጠራ አልመጠውም። በሱስ የተያዙትን በአምልኮ ተጣዖት ሱስ፣ በኀጢአት ሱስ፣ በልዩ ልዩ ሱስ የተያዙትን ጠርቼ ልቀድሳቸው መጣሁ እንጂ። አዎ ትናንትና ላይ የሰከረው ሰው ዛሬ ከመጣ ዛሬ መጥቶ በቤተ ክርስቲያኑ በቤተ መደሱ ተመርኩቆ ተንበርኩኮ ይቅርበላይ ከዚህ ሱስ አውጣኝ ያለውን እግዚአብሔር ያወጠዋል። መቤታችን ትለመነዋለች። ዕድሜ ልኩን ሰው ሲገርል ደም ሲያፈስ የነበረው ጥጥወስ ይችላል በሶስት ሰዓት የተደረጉትን ታምራት አይቶ ይቅር በላይ ብሎ በመንግሥት በመጣት ጊዜ አስበይ ባለው ጊዜ የኋላውን ትቶ ይወምት ይሄሉ ምትኔ ዛሬ ከኔ ጋር ትኖራለህ በመንግሥት ስትመጣ ያለው እለተምጻትን ነበር እግዚአብሔር ግን ወዲያውኑ ይቅር ብሎ ምናለው ዛሬ ከኔ ጋር በገነት ትሆናለህ እንደ ጥጦስ ጥፋታቸውን አምጥነው ካመጡ ትናንትና ሲሰክሮ የነበሩ ነገ በመንፈስ ቅዱስ ተመልተው የመንፈስ ቅዱስ ስራ ይመሰክራሉ ማለት ነው። ትናንትና በተለያየ ሱስ ወርቀው የነበሩት ዛሬ በንስሐ ሲመለሱ እግዚአብሔር አምላካችን በትናንትናው ሕይወታቸው ሳይሆን በዛሬ ሕይወታቸው ይጠራቸዋል። ነገር ግን የሚያዘው ነገር ስካር ኃጢያ። ዮሐንስ አፈወርቅ ምን ያመሰላችሁ? ውበትን አናወግዝም፣ ደምግባትን አናወግዝም ከደም ግባት በስተጀርባ ያለውን ዝሙትን ግን ምን እንላለን? እናወግዛለን። መጠጥን አናወግዝም። ከመጠጥ በስተጀርባ ያለውን ስካርን ግን እናወግዛለን። መጽሐፈ ሲራክ ላዘነ ሰው ወይን ስጠው ይላል። ምን ማለት ነው? ሁለት ትርጉም አለው። እውነት ነው። ላዘነ ሰው እንዲጽናና ሀዘኑ እንዲረሳ ትንሾን ይሰጠዋል። ይሄ በሀገራችን የሚደረግ ነው። ሁለተኛ ላዘነ ሰው ማለት ኃጢአቱን አምኖ ለመምህር ሰው ተናግሮ ቀኖናውን ለፈጸመ ሰው ደግሞ ቅዱስ ሥጋውን ክቡር ደሙን ይስጠው። ወይን ያስተፈስልበት ሰው ቅዱስ ሥጋውና ክቡር ደሙ ነው። ከዚህ ውጭ በእኛ ስም የሚነግዱ የኛን ካባ ያደረበው የኛን ጥምጥም ጠምጥመው የእኛን የአባቶቻችን ቆቡን ለብሰው በስማችን የሚነግዱ የሚያሰድቡን እንዳሉ ደግሞ ግልጽ ነው። እና በስማችን የምትነግዱ በስማችን ስማችን የምታጠለሹ ሰዎች ብታቋሙ መልካም ነው እንጂ ቤተ ክርስቲያናችን እናንተ ስላላችሁ ከክብሯ ዝቅ የሚያደረጋት የለ። ወደህ መሰለ እንደ እመቤታችን ቀሚሷ ስር የምትጠለለው እንደኛ የማያምን ማን አለ? እንደ እሷስ የሚያምን ደግሞ ከየት አለ? እውነት ስም አጠራሯ የተመሰገነ ይሁን። ፍጹም አማኝ እንደመቤታችን ማንም አይገኝም፣ እዚህ መሬት ላይ ማንም። ሁላችንም ብናምን እንከን አለብን፣ እምነታችን ላይ መጠራጠር አለብን። የእሷ እምነት እንደዚህ የለው። ስለዚህ ለምንድነው ስለ እሷ የምትማሩት? እኮል የአማንያን ምሳሌ ናታ። ከኛ ወገን የታጣውን እምነት እሷ ላይ አይተነዋላ። ከኛ ወገን የታጣውን እምነትን እሷ ውስጥ በደንብ አድርገን ተመልክተነዋል። ስለ እሷ ለዛ ብለን እናስተምራለን። እየሰማችሁኝ ነው? አራተኛው ስለ እመቤታችን የምናስተምርበት ምክንያት ደግሞ ምን መሰላችሁ? በነገረ ድህነቱ ስላላት ድርሻ እስኪ በነገረ ድህነቱ ውስጥ በሉ ስላላት ድርሻ በሌላ አገላለጽ በእኛ መዳን ውስጥ ስላላት ድርሻ ስለምበቤታችን ዛሬም፣ ነገም፣ ከነገ ወዲያ ምንናገራለን። የእኛ ድህነት እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ምድር ላይ የፈጸመልን ቀድሞ ከነበረን ቦታ እግዚአብሔር ካዘዘልን ትእዛዝ ወርደን ተዋርደን ነበር። እግዚአብሔር የማዳኑን ሥራ የጀመረው ቃል ኪዳን ተናግሮም ጭምር እንደሚያድነን የተናገረው ከገነት ሳንወጣ ገነት ውስጥ እያለን አዳም ከኛ እንዳንዱ የበደለው አዳም የጎሰቆለው አዳም ብርሃኑ የተገፈፈበት አዳም እንዴት ብርሃናዊ ከሆነው ከእግዚአብሔር ጋር አብሮ አንድ ሊሆን ይችላል? አይደለም። ምስጢሩ ምንድን ነው? የጎሰቆለውን አዳም የተዋረደውን አዳም ላድነው፣ እኔ ከሱ እንዳንዱ አንዱ ሆናለሁ አለ። እግዚአብሔር ሲናገር ነው የሰማ ነው፣ ገና ሳንባረር። ከዛም በኋላ እግዚአብሔር አምላክ አስቀድሞ እንደሚያተርፈን እንደሚያድነን ተናግሯል። ተመልከቱ ክርስቲያኖች። ቀሊዮጳና የሉቃስ መንገድ ላይ ጌታችን ኢየሱስ ክርስቶስ የሉቃስ ወንጌል ምዕራፍ 24 ላይ ተገልጦላቸው ነበር። የኤማሁስ መንገደኞች ማለት ነው። ትንሳኤን ካከበርን ወይም ዳግም ትንሳኤን ካከበርን በኋላ ያለው እሁድ የኤማሁስ መንገደኞች የሚታሰቡበት ነው። እና ክርስቶስ ስለደረሰበት ነገር በሙሉ ማንነቱን ያላወቁት ሉቃስና ቀሊዮጳ አብሯቸው ይራመድ የነበረውን ጌታ ስለ እሱ ይሰብኩት ነበር። እንዴት አልሰማህም? እንዴት ይሄ ነገር ሲነገር አላየህም? እያሉ ስለ ጌታ መሰቀል ትልቅ አጀንዳ ስለሆነ ተናገሩ። ክርስቶስ ራሱን ከገለጠላቸው በኋላ ምን እንደሚል ታውቃላችሁ? ከሙሴና ከመጽሐፍት ጀምሮ ስለ እርሱ የሚናገረውን ነገራቸዋል። ከሙሴና ከመጽሐፍት ጀምሮ ሙሴ የሚለው ኦሪትን እኮ ነው። መጽሐፍት የሚላቸው ከሙሴ በኋላ ያሉትም በሙሉ ነው። ስለ አምላክ ሰው መሆን መስማት የጀመር ነው የተወለደባት ላይ ቅጽበት አይደለም አስቀድሞ ነው እግዚአብሔር። ለዛ ነው ሙሴንና መጽሐፍትን ለሚመረምር ሰው ክርስቶስን የሚያገኘው ሐዲስ ኪዳን ላይ አይደለም፣ በምስጢር ብሉይ ኪዳን ላይ ይመለከተዋል። ክርስቶስን ብትፈልጉት የአብርሃም ድንኳን ውስጥ ታገኙታላችሁ። ታስታውሳላችሁ ታሪኩን። ቅዱሳን የማይከበሩበት ምን ያረጋሉ? እነሱን አንፈልግም የሚል ሰው የቦይዝ እርሻ አይደለም። በቃ አድራሻውን ነገርም ማለት ነው፣ ሌላ ቦታ ነው። እኛ የቦይዝ እርሻ ነው የምናጭደው። ቅድስት ቤተክርስቲያን ነች እሷ። ጋር ደግሞ ቃርሚ ያለ ሁሉም ማጫጅ አይደለም። የሆነው ያጭዳል፣ የሆነው ይቃርማል። እንደዚህ ነው እንግዲህ፣ ምን ታረገዋል እና ወደ ነጥባችን ስንመጣ ይቺ ሴት መታ አለን ውሃ ሚን ነገረቻት ደስ አላት። የአሕዛብ ቤተ ክርስቲያን ለእስራኤል ቤተ ክርስቲያን ነገረቻት። ክርስቶስን አወቅኩት አገኘሁት ብላ ማለት ነገረቻት፣ ደስ አላት። ምን አለች? ይን ከሰማሽማ ታጠቢ፣ ተቀቢ፣ ልብስ ሽልበሺ አለች። ቦኤዝ ክርስቶስን ስናገኝ እንታጠባለን። በምን በጥምቀት ነዋ። ምን መታጠብ አለ ከውሃ መታጠብ ጋር በቃሉ አንጽቶ የሌለ ቤተ ክርስቲያን እንደዛ ነው ያነጻት፣ ያጠባት። ስለዚህ ጥምቀት ነዋ? ታጠቢ ተብለናል። እንታጠባለን። ቦኤዝና አግኝተንማ ዝም አንልም። ክርስቶስን ያገኙ ሁሉ ይታጠባሉ ይጠመቃሉ። አንተና ቤተሰቦች በኢየሱስ ክርስቶስ ስም እመን ተጠመቅ ብለው ሲያጠምቋል ነበረ። ስለዚህ እነ ጴጥሮስ ኖሃሚኖች ናቸው፣ የእስራኤል ቤተ ክርስቲያኖች ናቸው። ለአሕዛብ የሚነግሩት በክርስቶስ ስም አምናችሁ ተጠመቁ ነው። ታጠቢ ተቀቢ ቅባሜሮኗ ምን ቅባት አለ ከቅዱሱ ቅቢ ልብስሽን ልበሺ። ምንድን ነው የምንለብሰው? ክርስቶስ ነው። ሌላ ምን እንለብሳለን? የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ተብሏል አይደል? ስለዚህ ቦኤዝን አግኝቶ መቀመጥ የለም። ክርስቶስን እንለብሰዋለን፣ እንጠመቃለን፣ እንታጠባለን፣ እንቀባለን። ለብሰን አጊጠን ከዛስ ለሊቲጅና ድንኳኑን ከፍተሽ ተኝቷል አለች። እንዳትቀሰቅሹ እንዳትቀሰቅሹ ገብተሽ ከእግሩ በታች ተኝ እኩልሊት ላይ ነቃላለች። ሞቱን ማመናችንን ነዋ፣ መስቀሉ ስር ነዋ። ምን ሆኖ ነው መስቀሉ ስር ሁኝ ማለት ነው። እግሩ ስሩኝ ማለት የተቸነከረ እግሩን እይ። ከእግሩ በታች ተኝ ማለት ከመቃብሩ ስር ነው የምንደፋው። በተኛበት ከእግሩ ስር ተኝ ማለት ሞቱን እመኝ ማለት ነው። አትቀስቅሱት ይላል እኮ መሃሌ ላይ በቦታውን እንመጣበታለን። ውዴ የተኝቷልና አትቀስቅሱት እስከ አመፈቀደ ይላል እስከ ወደደ ድረስ እስኪነሳ አትቀስቅሱት ተብሏል። ውዷ ክርስቶስ እስኪፈልግ እስኪነሳ ማትቀሰቀሰው ሙሽራ ቤተ ክርስቲያን ነች። ነፍሷ የወደደችውን አግኝታዋለች። ግን እስኪነሳ ድረስ አትረብሸው። እስከ አመፈቀደ እስከወደደ ድረስ ይተኛ ተውት ምትለው ስለዚህ ሩት ቀስ ብላ ገብታ ከግሩ በታች ተኛች ቤተ ክርስቲያን መች ረበሸችው ለሷ ብሎ በአደባባይ በጥፊ በተመታበት በለተ አርብ ደሙን ባፈሰሰበት በለተ አርብ በሞተ ጊዜ በመቃብር በተኛ ጊዜ አላወከችውም ቀስ ብላ ከግሩ ስር ተኛች። መቃብሩን ተሳለመች ማለት ነው እኩለ ሌሊት ላይ ተነሳ ተነግሮናል እንደሚነሳ ኖሚንም አውቃለች ቤተ ክርስቲያን አውቃለች ክርስቶስ እንደሚነሳ እሱም ነግሯት ነበር፣ ደጋግሞ ስለዚህ ተነሳ። ኩልሌት ላይ አንቺ ማነሽ አላት። እኔ ሞዓባይቷ ሩት ነኝ፣ አንተን ብዬ ነው የመጣሁት አለች። እና ሊቤዥን ከሚችሉት አይገርም። እኔ እንደው ብሉይ እና አዲስ አንዳንዴ ሲገጥም ብሉይ ራሱ አዲስ ኪዳን ይሆናል። ሊቤዥን ከሚችሉት አንዱ እሱ ነው ቦዬዝ አለች ኖሀሚን። የተቤዥን ማን ነው? ክርስቶስ ነው። ማን ይቤዥናል? ቤዛችን እሱ። አይገርም። እና ሊቤዥን ከሚችሉት አንዱ እሱ ነው አለች። እንግዲህ ውድ ቤተሰቦቼ እነዚህን ትምህርቶች ለወዳጅ ለጓደኛ፣ ለቤተሰብ ሼር ማድረጋችሁን በጭራሽ እንዳትረሱ። ሁላችንም የተማርነውን ያወቅነውን ለወዳጅ ለጓደኛ፣ ለቤተሰብ ሼር እናድርግ፣ እንዲለወጡ እንዲነቁ እናድርግ። ውድ ቤተሰቦቼ በብዙ መንገድ ተጎድተናል፣ በብዙ መንገድ ተይዘናል። በተለያየ መንገድ ወዴታችን የሚመጡ ነገሮች ከሚጠቅሙ ነገሮች ይልቅ የሚጎዱ ነገሮች ይበዛሉ፣ በተለይም በዚህ ዘመን ላይ የመናፍስትን ውጊያ ያቃልልን ሰዎች አጋንንት አይፈትንኝም መናፍስትንን አይነካኝም እያለን የምንቀልድ ሰዎች በጣም ብዙ አይነት ዋጋ ከፍለናል። ዛሬ ባለንበት ዘመን ላይ መናፍስት ምን ያህል ሕይወታችንን እያበላሹ እንዳለ ሁላችንም ምስክሮች ነን። በትምህርታችን በስራችን፣ በጤናችን፣ በህይወታችን ሁላችንም የምንመሰክረው ነገር ነው። ምን ያህል ችግር ውስጥ እንዳለን፣ ምን ያህል ፈተና ውስጥ እንዳለን። ነገር ግን ይህ ሁሉ መከራና ይህ ሁሉ ፈተና የሚኖር ደግሞ ያልረሳን አንድ አምላክ ደግሞ እንዳለ ይህንን ሁላችንም ማሰብ ይገባል። ነገር ግን መጽሐፍ ቅዱስ በተደጋጋሚ እንደሚናገረው ጠላታችን ዲያብሎስን ተቃውሞ ከእናንተ ይሸሻል፣ ወደ እኔም ቅረቡ፣ እኔም ወደ እናንተ ቀርባሉ ተብሎ የተነገረንን ቅዱስ ቃል ይዘን በዚህ መንገድ ውስጥ ጠላታችንን ዲያብሎስን እየተዋጋን ዘወትር ከእግዚአብሔር ጋር ደግሞ በያያዝ ያስፈልጋል። ውድ ቤተሰቦች ወገኖቼ አያችሁ፣ በጣም ልንጠነቀቅ ልንነቃው ልናውቁ የሚገባው መሰረታዊ ጉዳይ ይሄ ነው። ላስተማሩን ለመከሩን፣ ለገሰጹን ለአባቶቻችን በእውነት እግዚአብሔር አምላካችን ረጅም እድሜን ያድልልን። እኛም ደግሞ ሰሚ ብቻ ሳንሆን የምንተገብር የምንሰራልን እንሆን ይገባል። ከሁሉም ነገር በላይ ውድ ቤተሰቦቼ በተለይም ወጣቶች፣ ሴቶች፣ እህቶቼ፣ ወንድሞቼ እባካችሁን ንቁ። በዚህ ዘመን ላይ ሰዎች ያቀረቡልን ነገሮች ብቻ ወይም ደግሞ ዝም ብሎ ብዙ ሰዎች የሚከተሉትን ነገሮች ብቻ ተከትለን መጓዝ አደለም። በጣም ብዙ ጊዜ በመጽሐፍ ቅዱስ በጣም የምወደው አባት ቅዱስ አባታችን አብርሃም ጻድቁ አባታችን በጣም ይገርመኛል፣ ታሪኩን ባሰብኩ ቁጥር ይገርመኛል። እና እግዚአብሔርን የፈለገበት መንገድ እግዚአብሔር የተገለጠበት እግዚአብሔርን ያገኘበትን መንገድ፣ ምን ያህል ፈተና ውስጥ እንደነበረ፣ ምን ያህል የጣዖት መንፈስ ውስጥ እንደነበረ፣ በዛ መንገድ ውስጥ ሆኖ ግን እግዚአብሔርን ፈልጎ እግዚአብሔርን እንዴት እንዳገኘ ለብዙዎቻችን አስተማሪ ነው። ዛሬ ብዙዎቻችን በተለያዩ የጣዖት አምልኮና የባዕድ አምልኮ ውስጥ ተይዘናል ዛሬም ድረስ ዛሬም ድረስ ነገር ግን ብዙዎቻችን ብርሃኑን የክርስቶስን ብርሃን ደግሞ ማየት አልቻልም። በጣም ብዙዎቻችን በዚህ በማይረባ ኮተታ ኮተት በሆነ ነገር ተሸፍነናል፣ እና ያ ብርሃን ተገልጦ እግዚአብሔርን እንድናገኝ እግዚአብሔር ከእኛ ጋር እንዲሆን ደግሞ ሁላችንም ልንበረታ ይገባል። ዘውትር ወደ እግዚአብሔር ልንቀርብ ይገባል። እውነተኛዋን ሃይማኖት ቅድስት አንድ አንዲት ንጽሕት የሆነችውን ሃይማኖት ይዘን በዛ መንገድ ውስጥ ልንሄድ ይገባል። እሷም አንዲት ቅድስት ተዋህዶ ቤተክርስቲያናችን ነች። ያንን ይዘን በዛ መንገድ ውስጥ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የምንማረውን የምንሰማውን ነገር እየተገበርን በተግባራዊ የክርስትናዊት ውስጥ እየሄድን በንስሐ ውስጥ የታጠብን በስጋውና ደሙ እየታተብን ከክርስቶስ ጋር አንድ አካል ልንሆን ይገባል። በህብረቱ ልንገናኝ ይገባል። ከምስጢራት ልንሳተፍ ይገባል። በዛ መንገድ ውስጥ መሄድ ከሁላችንም ይጠበቃልና እግዚአብሔር አምላካችን ሁላችንንም ያግዘን። በእውነት ልንበረታ ልንጠነክር ይገባል። ይህንን ቪዲዮ ብዙ ነገር ካስተማራችሁ መረጃ ከሰጣችሁ ለወዳጅ ለጓደኛ ሼር አድርጉ። በተደጋጋሚ እንደምናገረው ሁላችንም እርስ በርስ ልንተሳሰብ ይገባል። ውድ ቤተሰቦቼ፣ አጋንንት እኛን ለማጥፋት፣ ዲያብሎስ እኛን ለማጥፋት እርስ በርስ ይተባበራሉ። አይነ ጥላው ከቡዳው፣ ቡዳው ከመተቱ ጋር ይተባበራሉ። እኛ ግን ሰዎች በእግዚአብሔር አምሳሌ የተፈጠር ነው፣ ግን ለመልካም ነገር እንኳን መተባበርን አንችልም ለበጎ ለሆኑ ነገሮች እንኳን መተጋገዝ የለን ፍቃደኞች አይደለንም ለምን ብዙ የተያዝንባቸው ነገሮች ስላሉና እግዚአብሔር የልቦናችንን በር ይክፈትልን በእውነት አይናችን መልካሙን ነገር እንዲያይ እግዚአብሔር አምላካችን ብርሃኑን እውነቱን ይላክልንና ሁላችንም ልንበረታ ይገባል እግዚአብሔር አምላካችን ሁላችንንም ያግዘን ያበርታን ይጠብቀን ይቆየን አሜን በእውነት